መስገድ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላቱ ውስጥ ውስጥህን ያሳምረዋል። እኛ ከውጭ ብናምር ውስጣችንን ከነተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጪ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ስለዚህ እግዚአብሔር ሆይ መንፈሳችንን ለውጥ እንለም። የኤልያስ መንፈስ ሌላ፣ የዳዊት መንፈስ ከሳኦል የአብርሃም የእስሐቅ መንፈስ ከሎጥ ይለይ ነበር። አቤት አቤት! በመንፈስ አንድ የሆኑ ትውልዶች ተስፋን አቆይተዋል። ለምሳሌ በመንፈስ አንድ የሆኑ እመቤታችንና ኤልሳቤጥ በመንፈስ አንድ ነበሩ። ቃሎቻቸውና ድምፆቻቸውን ስንፈልግ ደግሞ ኤልሳቤጥ ለቅድስት ድንግል ማርያም እንዲህ አለች። እንዴ እኔ ወደ አንቺ መምጣት ነበረብኝ እንጂ አንቺ ወደ እኔ እንዴት ትመጫለሽ? የጌታዬ ናት፣ ያመነች ብፅዕት ናት እያለች ተቀበለቻት። ይሄ የምን አንድነት ነው? የመንፈስ አንድነት ነው። ባልና ሚስቶች የመንፈስ አንድነት ከሌላቸው እያጉረመረሙ እየተበሳጩ፣ ጊዜያቸውን እና ጋብቻቸውን እየረገሙ ይኖራሉ፣ ይላሉ፣ ይጮሃሉ እንደገና ደግሞ ይቻቻላሉ። እንደገና ለመደማመጥ ይሞክራሉ። በመጨረሻ ከሁለቱ አንዱ እኔ እኮ አልደመጥም ይልና ዝም ይላል፣ ወይ እሷ ዝም ትላለች። መንፈስ አንድነት ነው። መንፈሳችንን አልለየነውም፣ አያቸው፣ አልለየነውም። መንፈሳችን አስተማሪ አይደለም። መንፈሳችን ቅዱስ እንዲሆን አልታገልንም። መንፈሳችን ኃይል እንዲኖረው ጉልበት እንዲኖረው ብርታት እንዲኖረው የእግዚአብሔርን በጎነትና ረድኤት በስጦታው በኩል አልፈን ለትውልድ የሚበጅ ተስፋ እንድንሆን አልተዘጋጀንም። አቤቱ እግዚአብሔር ሆይ አቤቱ መንፈሳችንን ቅዱስ አድርግ። ከዛ ደግሞ ነፍስ አለች፣ አያችሁ ነፍስ። መንፈስ ቅዱስ በሚኖርበት ጊዜ ሕሊናችን ያምራል፣ ምናችን ያምራል። ሕሊናችን ውስጥ ያለው ይሄ የሕይወት መዝገብ ክፍሉ በውስጥ ያለው የኮምፒውተሩ የውስጠኛው መዝገብ የውስጠኛው ኃይል ማይሆናል መንፈስ ቅዱስ። መንፈስ ቅዱስ በሚኖርበት ጊዜ ከጠላት ጋር መገፋፋት አለ። ከተወለድበት ባህሪ የመጣም ጠላት ዝማይልህም እኮ ከፍልስፍናም የመጣው እውቀት ከባህሪ ጋር ይዛመዳል። አንዳንድ ጊዜ የዚህን ዓለም ሎጂክ በምናብላላበት ጊዜም ሁኔታው እጅግ በጣም ግራ እንጋባለን። ከዓለም አንጻር ትልቅ ደረጃ እንደርሳለን ብለን ከዛሬ 5 ዓመት በፊት ያቀዱ ወገኖቻችን አልደረሰም። የትውልድ ድቀት፣ የትውልድ ውርደት ሲጨምርና ሲበዛ አዩ እንጂ። በበረከት ቆመን፣ በፍቅርም ጸንተን፣ በጸጋና በሞገስ ተራምደን፣ ዘመናችንን የሚዋጅ አስተሳሰብ ይዘን፣ የዘመኑንም ቴክኖሎጂ ተጠቅመን፣ የደከሙትን አበርትተን፣ የሚያርሰውን ቀላል ዘመናዊ እውቀት ገንብተን መራመድ አልቻልንም። የተማርነው ትምህርት ከመንፈስና ከነፍስ ጋር የሚዋሃድ አልነበረም። ስጋዊ እውቀታችን ወደ ቲዎሪ ተሸጋገረና ቲዎሪ ስንበላ፣ ስናኝክ፣ ስናወጣ፣ ስናወርድ በሌሎች ፍልስፍና ስንጫን ከማቴሪያላዊ እውቀት ወጥተን እንደገና ደግሞ ጠብን ጉስቁልናን፣ እልህን፣ እብሪትን፣ ትዕቢትን በባህርያችን ውስጥ አነገስንና ሁላችንም አንድ ላይ ወደቅን። የመታያየታችን ሞገስም ጥላቻ ሆነ። የመታያየት ባህርያችን ከመቃብር ስፍራ አላለፈም። የመገባበዛችን ዋጋ እልህ ያለበትና ቁጭት፣ ቅናት እና እንዴት ደግሞ እዚህ ደረሰች እንዴት እንደዚህ ደረሰ ይሄንንም ነዳ፣ ይሄንንም በላ፣ ይሄንንም ለበሰ እያል ወደ መቁጠር ደረጃ እየደረስ ነው። አያችሁ፣ መንፈሳችንን አለየ ነው፣ መንፈሳችንን አላወቅ ነው። መንፈሳችንን ቅዱስ እንዲሆን አባቶቻችንም አልታገሉም። መንፈሳችን ሰማያዊ ኃይል ያለበት እንዲሆን አልረዱንም። መንፈሳችን የተባረከ እንዲሆን የልቦና መገዛትንና የሕሊና በረከትን ለመስጠትም ለመቀበልም እድሉን አጣነው። በመቃወምና በመሰለቻቸት ባህሪያችን እጅግ በጣም ተጎዳ። መንፈሳችንን አለየነው። ነጩ አንደኛውን ለይተለት ሀሎዊንን ያከብራል። አሁን የመቃብር መንፈስን አጽምንና የሙታን መንፈስን እሱን ያከብራል። እሱ እንኳ ለይቶ አሁን አጽም በሙሉ ያላችሁ የሙታን መንፈስ ያላችሁ እንደ ደግ ነገር እንደ መልካም ነገር አያችሁ? ያለቀ አጥንቱ ያለቀ የገጠጠ ያፈጠጠ አያችሁ? ሁለንተናዊ የተዋረደ ነገንር መርጦ በየደጁ መንፈሱን ለይቷል እሱ። በዛውም ደግሞ አይነኩም፣ ካልቀደምካቸው አይነኩም። እኛ ግን ብንቀድርም ብንሮጥም እንነካካለን።